ሰበር ዜና የመከላከያ ሰራዊቱ ከአማራ ክልል ሊወጣ እንደሚችል ባለስልጣኗ ፍንጭ ሰጡም። ዝግጅቱ ለኤርትራ ነው በሚል ጉድ ያሰሙት ሚኒስትሯ ሰራዊቱ ከአማራ የሚወጣው ለዚህ ዘመቻ የሆነ የሚል ጥርጣሬን አስነስቷል። ግዙፍ ጦር እየተገነባ ያለው ለኤርትራ ነው ያሉም ሲሆን የፋኖ ታጣቂዎችን ለመውጋት እየተዘጋጀ ስላለው አዲስ ሰራዊትም ያልተጠበቀ መረጃ አሰምተዋል። በሌላ በኩል የክልሉ መንግስት ትምህርት ቤቶችን ካምፕ ያደረጉ ኃይሎች በአስቸኳይ ለቀው እንዲወጡ ማስጠንቀቂያ ሰጥቷል። በቀዳሚነት በስፋት እንዳስሰዋለን። ጌታቸው ረዳ ሱዳንን ረግጠዋል ተገኝተዋል። ጉብኝቱን ተከትሎ ጌታቸው ጄኔራል አልብርሃንን ለማመስገን ጥሩ አጋጣሚ ነው ማለታቸው ግን ውዝግባ አስነስተዋል ጌታቸውና አምባሳደር ረድዋንን የሱዳን ጉብኝት እንዲሁም አብይ ለጀኔራሉ የላኩትን መልእክት የተመለከተ ዘገባ ይዘናል፣ እናስደምጣቸዋለን። ግብጽ አባይ ላይ ሌላ ካርድ መዛለች። ካይሮ ለአዲስ አበባ አልተኛም ያለች መስላለች፣ አልሞትን ባይ ተጋዳይ ይሆናለች። በቀጣይ መስከረም ወር የህዳሴው ግድብ እንደሚመረቅ መታወቁ ያበሳጨው አልሲሲ መንግስት አሁን ደግሞ አባይ ላይ ሌላ ካርድ መዞ ተከስቷል። በጉዳዩ ላይ ከካይሮ የተሰማውን አዲስ መረጃ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 ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጥዎ 40 በሶስት አመት ከፍለው ቀሪውን 60 ደግሞ ቤቱን እየኖሩበት እስካያመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸልዎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንልዎት መጥተናል። ቀድሞ ለሚመጡ 20 እድለኞች በ8% ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሪያ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሁኑ። ግብጽ አባይ ላይ ሌላ ካርድ መዛለች። ካይሮ ለአዲስ አበባ አልተኛም ያለች መስላለች። አልሞትም ባይ ተጋዳይ ሆናለች። በቀጣይ መስከረም ወር የዳሴው ግድብ እንደሚመረቅ መታወቁ ያበሳጨው የአልሲሲ መንግስት አሁን ደግሞ አባይ ላይ ሌላ ካርድ መዝዞ ተከስቷል። የአባዩ ሽንፈት ግብፅን አብከንክኗል። አይጠናቀቅም ያሉትና እንዳይጠናቀቅ ብዙ የለፉበት የዳሴው ግድብ እውን መሆኑ ሌላ አማራጭ እንዲያማትሮ አድርጓቸዋል። ዛሬ ከካይሮ የተሰማው መረጃም በእርግጥም ግብፅ ፊቷን ወደ ሌሎች አማራጮች ማዞሯን የሚጠቁም ነው። ግብፅ በአባይ ውሃውን እየተጠቀመች ካለው የውሃ መጠን 7 በመቶ በላይ ተጨማሪ ውሃ የሚፈልግ የብርሃ ከተማ ግንባታ ፕሮጀክት ይፋ ማድረጓን የግብፅ ዕለታዊ ጋዜጦች ዘግበዋል። የግብፅ ጠቅላይ ሚኒስትር ሞስታፍ ማዱ ቡሊ ትናንት ፕሮጀክቱን ይፋ ማድረጋቸውንም ሮይተርስ እና አረብ ወርድ በፊት ገልጻቸው አስነብበዋል። የሚገነባው የበረሃ ከተማ ከካይሮ 42 ኪሎ ሜትር እርቀት ላይ በስተ ምዕራብ አቅጣጫ በምትገኘው ጅሪያን ከተማ ቅራቢያ እንደሚሆን ተገልጿል። ፕሮጀክቱ ግብፅ ከአባይ ወንዝ ከምታገኘው ይፍታዊ የውሃ አጠቃቀም ከ7 በመቶ በላይ ፍጆታ ያለው ሲሆን መጠኑም አራት ቢሊዮን ኪዩቢክ ሜትር መሆኑ ተመላክተዋል። የበረሃ ከተማ ፕሮጀክቱ አዲስ የእርሻ ልማትንም ያካተት ሲሆን 2.28 ሚሊዮን ሄክታር የሚሰፋ እርሻ የሚ ጀመረበት ነው ተብሏል። ለከተማዋ የሚቀርበውን የአባይ ወንዝ ውሃ በመጥለፍ በመስታወት በሚሰሩ መተላለፊያ ቤቶች ውስጥ የሚጓጓዝ ሲሆን በየቀኑ 10 ሚሊዮን ኪዩቢክ ሜትር ያህል ውሃ እንዲደርስ ታቅዷል። ለረጅም ዘመናት ኢትዮጵያ አባይን ለራሷ ባለመጠቀሟ ግብፅ የአባይ ባለቤትነት ስሜት ሲሰማት ኑሯል። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ የአረብ አብዮትን ታከው የህዳሴውን ግድብ ይፋ ማድረጋቸው ግን ታሪክ ለዋጭ ክስተት ሆኗል። ይህ 12 አመታትን የፈጀው የአባይ ግድብ ከብዙ ፍትጊያ በኋላ በቀጣይ መስከረም ወር ሪባኑ ሊቆረጥለት ቀን ተይዞለታል። የመከላከያ ሰራዊቱ ከአማራ ክልል ሊወጣ እንደሚችል ባለስልጣኗ አፍንጭ ሰጡ። ዝግጅቱ ለኤርትራ ነው በሚል ጉድ ያሰሙት ሚኒስትሯ ሰራዊቱ ከአማራ የሚወጣው ለዚህ ዘመቻ ይሆን ወይ የሚል ጥርጣሬን አስነስቷል። ግዙፍ ጦር እየገነባን ያለነው ነው ለኤርትራ ነው ያሉም ሲሆን የፋኖ ታጣቂዎችን ለመዋጋት እየተዘጋጀ ስላለው አዲስ ሰራዊትም ያልተጠበቀ መረጃ አሰምተዋል። በሌላ በኩል የክልሉ መንግስት ትምህርት ቤቶችን ካምፕ ያደረጉ ኃይሎች በአስቸኳይ ለቀው እንዲወጡ ማስጠንቀቂያ ሰጥቷል። ላለፉት ሁለት ዓመታት የቀጠለውን የአማራ ክልሉን ድሮ ግጭት ተከትሎ የመከላከያ ሰራዊት ከክልሉ ለቆ ሊወጣ እንደሆነ በተደጋጋሚ ሲዘገብ ይሰማል። የፊልድ ማርሻሉ አማካሪ ጀነራል አለም እሸት ደግፌ ከወራት በፊት በሰጡት አንድ ቃለ ምልልስ ሰራዊቱ ሰራዊቱ ተልዕኮውን ጨርሶ ለክልሉ የጸጥታ ኃይሎች ክልሉን የማስረከብ እቅድ እንዳለው ገልጸው ነበር። ከዚህ በተጨማሪም የፋኖ ነው ኃይሎች በቅርቡ ይፋ ባደረጉት የድርድር ቅድመ ሁኔታ ላይ መከላከያ ከክልሉ ለቆ ይወጣ የሚለውን ማስቀመጣቸው ይታወሳል። ከትናንት በስቲያ ደግሞ የመከላከያ ሚኒስትሯ ወይዘሮ አይሻ መሐመድ የሰራዊቱን ከክልሉ ለ ጥብቁ መውጣትን የተመለከተም አዲስ መረጃ ይፋ አድርገዋል። ሚኒስትሯ ከመንግስታዊ የኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ የሰራዊቱ ዝግጅት ለኤርትራ ነው የሚል አንድምታም ንግግር ተናግረዋል። በአሁኑ ሰዓት እየተገነባ ያለው ሰራዊት እነርሱ እንደሚያስቡት እዚህ ሰፈር ላይ የእነሱን ምክር እየሰማም ብድግ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም ያሉት ሚኒስትሯ፣ ቤታችን ውስጥ ላሉት እዚያም እዚህም ለሚታዩ ትንንሽ ነገሮች የሰፈር ሚልሻ በቂ ነው ብለዋል። ይህንን የሚልሻ ኃይልም እያሰለጠኑና እያዘጋጁ

ተናግረዋል የፋኖ ኃይሎች እና የኦሮሞ ነጻነት ሰራዊት ቁመና እዚህ ግባ የሚባል እንዳልሆነና ለመከላከያ ሰራዊት ስጋት የሆነ ወይም ህዝቡ ከሰላማዊ ኑሮ መቶ በመቶ ተነጥሎ እንደነበረው የሚያደርግ እንዳልሆነ በቃለ መጠይቁ ተናግረዋል በእነዚህ አካባቢዎች ያለው ሁኔታ ሰላማዊ ሆኖ እንዲቀጥል ለማድረግ የየክልሎቹን ሚሊሻና የጸጥታ ኃይል የማሰልጠን ስራ እየተከናወነ መሆኑን አንስተዋል ከክልሎቹ አቅም በላይ ሲሆን ደግሞ የማገዝ ስራ እየሰራ አካባቢዎቹን ወደ ማረጋጋትና ሰራዊቱ ወደነበረበት የሀገር ህልውና ጠባቂ ቁመና የመመለስ ስራ ጎን ለጎን እየተሰራ ነው ሲሉ ሰራዊቱ ከክልሉ የማስወጣት እንቅስቃሴ መጀመሩን ተናግረዋል። የኢትዮ ኤርትራ ውጥረት ባየለበትና በሁለቱ ሀገራት መሀል ወታደራዊ የፍጥጫው ባየለበት በዚህ ወቅት ሰራዊቱ ከአማራ ክልል ለቆ ሊወጣ መሆኑ በብዙ መልኩም እየተተነተነ ነው። በአንድ ወገን ያሉት ሰራዊቱ ከክልሉ ለቆ የሚወጣው ከኤርትራ ጋር ባለው ውጥረት ነው ሲሉ፣ በሌላ ወገን ያሉት ደግሞ ሰራዊቱ ወደ ዋናው ህገ መንግስታዊ ተልኮ ለመመለስ በማቀድ ነው የሚል ሀሳብ እያነሱ ነው። ይህ በእንዲህ እንዳለ የክልሉ መንግስት ትምህርት ቤቶቹን ካምፕ ያደረጉ ኃይሎች በአስቸኳይ ለቀው እንዲወጡ ማስጠንቀቂያ ሰጠ። በአማራ ክልል በግጭት የሚሳተፉ ሁሉም አካላት የያዟቸውን ትምህርት ቤቶች ነፃ እንዲያደርጉ የክልሉ ትምህርት ቢሮ ተማጽኗል። የመከላከያ ሰራዊት በተደጋጋሚ የፋኖ ታጣቂዎች ትምህርት ቤትን እንደ ወታደራዊ ካምፕ ይጠቀማሉ ሲል ይከሳል። የክልሉ ትምህርት ቢሮ ደግሞ ታጣቂዎች ካምፕ ካደረጓቸው ትምህርት ቤቶች ለቀው እንዲወጡ እየተማጸነ ይገኛል። በምክትል እርሰ መስተዳደር ማድረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በግጭት ውስጥ ባሉ አካላት በአንደኛው ክፍለ ዘመን ያልተማረ ማህበረሰብ ለመፍጠር ምን እንደታሰብ አይገባኝም። አብዛኛው ጫካ ያሉ አካላትም ፊደል የቆጠሩ ስለሆኑ ለትውልድ ሲባል ቆም ብለው እንዲያስቡ እጠይቃለሁ ብለዋል። የፖለቲካ ልዩነት እዚህ ብቻ የተፈጠረ ሳይሆን በዓለም ላይ ያለ ጉዳይ ነው። ነገር ግን ነገን ቢያስቡና ልዩነትን በመነጋገር መፍታት ቢችሉ፣ ያም ሳይሆን ቀርቶ መዋጋት አለብኝ የሚሉ ከሆነ ሜዳው ከትምህርት ቤት ውጭ መሆን አለበት በማለት አስረድተዋል። ይህን አለማድረግ ግን የጦር ወንጀል እንዲሁም የሰብአዊ መብት ጥሰት ነው ሲሉ አስምረውበታል። መንግስትም ሆነ ሁሉም በግጭት ውስጥ ያሉ አካላት ትምህርት ቤቶችን ነጻ ያድርጉና ልጆቻ ትን ይማሩ ሲሉ በአጽንኦት ጠይቀዋል። ጌታቸው ረዳ ሱዳንን ረግጠዋል። ጉብኝቱን ተከትሎ ጌታቸው ጀነራል አልቡርሃንን ለማመስገን ጥሩ አጋጣሚ ነው ማለታቸው ግን ውዝግባ አስነስተዋል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም ፖርት ሱዳን ገብተዋል። ሉካኑ የጠቅላይ ሚኒስትር አብይ አህመድ መልእክትን ለሱዳኑ ጀነራል አብዱል ፈታህ አልቡርሃን ማቅረባቸው ተገልጿል። በፖርት ሱዳን ደማቅ አቀባበል እንደተደረገላቸው የገለጹት የሉካኑ መሪም ሱዳን ሱዳን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን እንደምትቀጥል በአጽንኦት መግለጻቸውን የመንግስት ሚዲያዎች ዘግበዋል። የጌታቸው ረዳና ሬድዋን የሱዳን ጉዞ ብዙ ጂኦ ፖለቲካዊ አንድምታ ተሰጥቶታል። እንደሚታወቀው በሱዳን ጦርነት ፕሬዚዳንት ኢሳያስ አፈወርቂና የህዋት ታጣቂዎች ከአልቡርሃን ጎን ቆሞ እየተዋጉ ነው። በአንጻሩ ኢትዮጵያ የፈጥኖ ደራሽ ኃይሉን ትደግፋለች የሚል ስሞታ ከአልቡርሃን ወገን ይነሳል። ኢትዮ ኤርትራ ውጥረት ከፍ ባለበትና በህዋትና በፌዴራል መንግስቱ መሀል ያለው ግንኙነት በሻከረበት በዚህ ሰዓት የእነጌታቸው የፖርት ሱዳን ጉብኝት ብዙ አስብሏል። እንደሚታወቀው ከሶስት ሳምንት በፊት የፍጥኖ ደራሽ ኃይሉ ከምጽዋ ቅርብ እርቀት በፖርት ሱዳን ተደጋጋሚ የድሮን ጥቃቶችን መፈጸሙ ይታወሳል። በዚህ የድሮን ጥቃቱ የድሮኑ መነሻ ከኢትዮጵያ በኩል ነው የሚል መረጃ በተለይም በኤርትራ ሚዲያዎች በኩል በስፋት ሲሰራጭ ነበር። ፑቲን ሳያስቡት ጉድ ተሰሩ። የዩክሬን ዓለምን ያነጋገረ ጥቃት ሩሲያ ላይ መፈጸሟ ተሰማ። ይህን ተከትሎ ፑቲን የተማመኑባቸው ከአርባ በላይ ጀቶዎች ደውጋ መድ ሁነዋል። ጥቃቱ በርካታ በሩሲያ ወሳኝ የአየር ኃይል ምድብ ላይ ኢላማ ማድረጉን ተነግሯል። ጥቃቱን ለማድረስ አንድ ዓመት ከስድስት ወር ሲያቅድ መቆየቱን የዩክሬን የደህንነት ተቋም አስታውቋል። ፑቲን የደህንነት ተቋማቸውን አሞግሰው ድንቅ የሆነ ውጤት ሲሉ ገልጸውታል። ክስተቱ በታሪክ ተጥፎ ይቀመጣል ሲሉ ጀብዱ በተሞ ላበት ዘለንስኪ ጨምረው ተናግረዋል። ከዚህ በተጨማሪም ሩሲያ ጦርነቱን የማታቆም ከሆነ ከዚህም የባሰ መዘዝ እንደሚደርስባት ዝተዋል። አንድ ዓመት ከስድስት ወር ከሩሲያ አፍንጫ ስር ዝግጅት ስታደርግ የቆየችው ዩክሬን እጅግ ከባድ የተባለን ጥቃት ሩሲያ ላይ ፈጽማለች። የዩክሬን ድሮኖች በሩሲያ የጦር ጀቶች ላይ ከባድ የተባለ ጥቃት ሊፈጽሙ የቻሉት በስውር ወደ ሩሲያ ከገቡ በኋላ ነው። የዩክሬን በአራት የሩሲያ ወታደረ ካምፖች የሚገኙ አርባይ የጦር አውሮፕላኖች ላይ ተከታታይ ከባድ ጥቃቶችን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

ያስቀምጧቸውን ቅድመ ሁኔታዎች ተከትሎ በሁለተኛ ዙር ድርድር ውጤት ይመጣል ተብሎ እንደማይገመት ታዛቢዎች ተናግረዋል። የዩክሬን ባለስልጣናት በሳምንቱ መጨረሻ ቀናት ከባድ የሆነ የሚሳይል ጥቃትና የድሮን ጥቃት መፈጸሙን ተናግረዋል። የሩሲያ ብሔራዊ መገናኛ ብዙሃን ኤጀንሲ ሪያ በበኩሉ የሀገሪቱ የደህንነት መስሪያ ቤት በሀገሪቱ ምስራቃዊ ክፍል ታቅዶ የነበረውን ጥቃት ማክሸፉን ዘግቧል። ሁለቱ ግለሰቦች በፕሪየም ግዛት በባቡር ሀዲድ ላይ አሻጥር ለመፈጸም ሲንቀሳቀሱ በቁጥጥር ስር መዋላ ቸውን ዘግቧል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን እንደ አውሮፓውያኑ አቆጣጠር የካቲት 2 22 ዩክሬን ላይ ወረራ ከፍተው እስካሁን ጦርነት እያካሄዱ ነው። ሞስኮ በአሁኑ ወቅት በአውሮፓውያኑ 2014 ከዩክሬን በኃይል የያዘቻት ክሬሚያን ጨምሮ የሀገሪቱን 20 በመቶ ግዛት ትቆጣጠራለች። ዩክሬን የደህንነት ተቋም ለቢቢሲ ኒውስ ዴሊ እንደተናገረው በሩሲያ ላይ የተፈጸመው ጥቃት ወደ አየር ኃይል የጦር ሰፈር አቅራቢያ በስውር በተጠጉ ከርቀት ቁጥጥር በሚደረግባቸውና በትክክለኛው ሰዓት ዒላማቸውን እንዲመቱ በተደረጉ ድሮኖች መሆኑን ተናግረዋል። ጥቃቱን ያደረሱት 117 ሰው አልባ አውሮፕላኖች እያንዳንዳቸው የራሳቸውን አብራሪ እንደነበራቸው ዘለንስኪ ተናግረዋል። ዩክሬን ፕሬዝዳንት አክለውም በጣም የሚያስደንቀው ነገርና ይህንን በይፋ መናገር እንችላለን በሩሲያ ግዛት ውስጥ የእኛ ኦፕሬሽን ቢሮ ከክልሎቻቸው በአንዱ ከሩሲያ የድነት ቢሮ አጠገብ ይገኝ ነበር ብለዋል ዘለንስኪ። ዘለንስኪ በጥቃቱ ላይ የተሳተፉ በሙሉ ሩሲያ ምላሽ ከመስጠቷ በፊት በሰላም ወደ ዩክሬን መመለሳቸውን ተናግረዋል። የዩክሬን የደህንነት ተቋም በሩሲያ ወሳኝ የአየር ኃይል ምድብ ላይ የደረሰውን ውድመት ሰባት ቢሊዮን ዶላር የተገመተ ሲሆን ተጨማሪ መረጃ በቅርቡ ይፋ እንደሚያደርግ ቃል ገብቷል። በደህንነት መስሪያ ቤቱ የሚገኙ ምንጮች ለቢቢሲ ውድ ዕለት እንደተናገሩት አራት የሩሲያ የአየር ኃይል ጦር ሰፈሮች ሁለቱ በሺዎች ኪሎ ሜትር ከዩክሬን ይራቁ ናቸው ጥቃቱን እንደደረሰባቸው ተናግረዋል። ከዚያም በእንጨት ሳጥን ውስጥ ተደርገው በጭነት መኪኖች ወደ አየር ኃይል ሰፈሮች እንዲጠጉ መደረጋት መሆናቸውን ተናግረዋል። የሩሲያው መከላከያ ሚኒስትር ሁድለት በማኅበራዊ ሚዲያ ላይ ባሰራጨው ጽሑፍ በሀገሪቱ አምስት ክልሎች በሚገኙ የአየር ማረፊያዎች ጥቃት መፈጸሙን አረጋግጧል።